አየሁት ነገሩ ምንድን ነው ብዬ ስጠይ ጊዜ አይ እንዲሁ በቃ ብሎ አደባበሰው። ምን እንደሆነ አላውቅም ብላ ለሉ ነገረችው። በመጨረሻ እሱ መታ ያለውን ነገር ተናገረ። ለምን መጣሽ እዚህ የምን አራት ሚሊየን ነው ሙሉ በሙሉ ሊክድ ነው የፈለገው የነበረው እንዳት ክደኝ እኔ ያክስትህ ልጅ ነኝ እያንዳንዱ ወጪህና ገቢህን አውቃለሁ ስለዚህ አራት ሚሊዮን ብሩ ኬታ መጣ የአቤል እናት እስኩ በየጊዜ አጠፋታለሁ እህቴ እንደዚህ ያደረገችብኝ መኮንን እህቴ እንደዚህ ያደረጋት ብላ የምዘትባቸው ሰዎች ጭራ ሸርጥ ከእነሱ ጋር ድርጅት ውስጥ ትሰራለ ከአቤል እናት ጋር ግንኙነት አለ ምንድን ነው ነገሩ ብላ ጠየቀችው በመጨረሻ አያመነ አዎ ቅድስት እህቴ አልሞተችም አለች ይሄ በሙሉ እንዳደርግ ያደረገኝ አቶ መኮንን ነው። የአቤል አጎት ነው። ይሄ ነገር እንዳደርግ ያዘዘኝ እሷም ታቃለች። ቅድስት እንዳልሞተች ታቃለች። ምክንያቱም ቅድስት ያለችው እሷ ቤት ነው ብሎ የተናገረው ሉኡል አበደ። ሚዘውን ጠፋ፣ ቀጥታ ሄደ። ሉኡልና የአቤል እናት ተፋጠጡ። የአቤል እናት እንዴት በእኔ ላይ እንደዚህ ነገር ታደርጋለህ? እኔ እኮ እናትህ እኮ ነኝ። በየጊዜ እኔን ማፋጠጥ አይከብድህም ወይ? እናት በዚህ መደፋፈር ከባድ አይደለም ወይ? አረጉት፣ እናት አለችው እኮ እኔ አረጉት እኮ ነኝ፣ እኔ ወንጀል መስራት ሰው አይደለሁ ማለት ቢያሳምናትም ልታመን አልቻለችም። በየጊዜ እኔ ትፈታተነኝ አንዳ፣ ምንድነው በቃ ሰው አጣ ወይ ብላ ነው ሉኡል ላይ የዛተችው ነበረው። በጣም በጣም በጣም ተጨቃጨቁ ሉኡልና የአቤል እናት። እሺ፣ በመጨረሻ ያለውን ነገር ልንገርሽ እህቴ፣ ቁጭ ብለሽ አዳምጪኝ፣ ይሄ እውነት ይዞ ነው የመጣው ብሎ ነገራት። ስለ ድርጅቱ ተወራ፣ አዎ ድርጅቱ ወንጀል ይሰራበታል ብሎ ነገራት። አምጥቼ ያስፈርምሻለሁ ዋና ዋና ነው ማነብልሽ እንጂ መጥፎ ነገሩ አላነብልሽም ምክንያቱም እንደማትፈሪ ስለማቅ ስለዚህ ስለፈረምሽበት እኔ ብቻ ሳልሆን አንቺም ተጠያቂ ነሽ አንቺም ባንክ ተጠያቂ ያለሽ ነው ያላት የሉኡል እናት አበደች ሶሪ የአቤል እናት አበደች ጨርቋ ጥላ ነው የተነሳችው ከልዩ ጋር ድብ መደብደብ ነው የጀመረችው ብድግ ብላ ተነሳ እንደ ወጣት ነው የተደባደበችው እንዴት እንደዚህ ነገር ታደርጋለን ጭራሽ በተለይም በመጨረሻ የ666 አምልኮ ድርጅት ነው የሚሰራበት። አንቺ የምታውቂው ከላይ ላይ ነው። እንዴት በዚህ ልክ እንዴት ወንጀል ይሰራል? እኔ ወጣቶችን፣ የተራቡ ልጆችን፣ ስራ ያጡ ወጣቶችን ነው እዛ ድርጅት ውስጥ የሚሰራው። ጥሩ ነገር የሚደረገው ተመርቆ አስተምረን፣ ለህግ ለስራ ማሽን ገዝተን ሰጥተን እናስመርቃለን እንጂ እንደዚህ አይነት ወንጀል ሲሰራበት እኔ መቻያሁ ስትላቸው ጊዜ አይ በምንም ተአምር ይሄን የአንቺ ብቻ የምታዩ ነው ሌላ ነገር አንቺ በማታዩ ነገር ጊዜ አንቺ በማታይ ጊዜ ነው የሚሰራው። ስለዚህ በወረቀቱ ላይ በእያንዳንዱ በሚወጣና በሚገባው ምን እንደሚደረግ ስለምትፈሪሚ ተጠያቂ ነች፣ ያለ የምር ነው የምንላቸው። አበደች። እንዴት እንዲ ነገር ይሰራል? በእኔ እድሜ እንዲት ነገር ኢትዮጵያ ማይፈግዳት ነገር ኢትዮጵያ ማይቀበላት ነገር ሃይማኖት ማይቀበል ነገር በኢትዮጵያ ምድር ላይ እንዴት እንዲ ነገር ትሰራላችሁ? በምን ሁኔታ እኔማ እንደማላነብምና ሙሉ በውን እንደማታምልኝ እኔ እነግራለሁ። እኔ ሽበት አውጥቻለሁ፣ አርጅቻለሁ፣ ውሸት አላወራም። የህግ አካላት የፈለገ ነገር ያድርገኝ ነው ያለችው። የፈለገ ነገር የዚህ ሁሉ ጣጣ ውስጥ ያስገባኝ ወንድሜ ነው። ወንድሜ በዚህ ልክ ምን ሰራሁት? ምን አጠፋሁት? ምን በደልኩት ነው ያለችው። በጣም ነው ያሳዘነች፣ በጣም ከምላችሁ በላይ። ከሉኡልም ጋር ተጋጨች፣ ከወንዱ ከዚሁም ከልጁ ጋር ተጋጨች። እንዴት እንዲህ ነገር ይደረጋል? በምን ሁኔታ ምን ምን ያሰባችሁ ነው? ምን ያለማችሁ ነው? ይሄ በሙሉ የሚያደርገኝ ወንድሜ ነው። ጥሩ ነገር እሰራልሻለሁ ብሎኝ እንዴት ወንጀል ውስጥ ይከተኛል? ሉል አላት፣ እቴቴ አንቺ በጣም ጥፋተኛ ነሽ አላት። ይሄ በሙሉ ሲደረግ እንደዚህ ታሪክ ለምን ለሉል አልነገርሽ ነው? በመጨረሻ ደግሞ ትግስት አንቺ ቤት እንደተቀመጠች ለምን አልነገርሽም ላቤል? እኔ አቤል የሆን ነገር ስነግረው ስለጉት የምንመጋ እንዳታነሽብኝ ይለኛል። ወንድሜውም ደግሞ ስለ አቢል ሳውራው ስለ አቢል ምን ነገር እንዳታነሽኝ ነው ምላይ። እኔ ምን ላድርግ? በመሀል ተንጠለጠልኩኝ ነው ያለችው። አሳዘነችኝ፣ ጮኸች። የምር ነው በበቃ አመመኝ ነው ያለችው። እኔ አመመኝ ተውኝ፣ ራሴን መሳት የቀረኝ ነገር የለም። በቃ ተፋቱም ተውኝ። እኔ ምንም አይነት ወንጀል አልሰራሁም ነው ያለችው። እሺ ቅዱስ መሞቷ ታውቂያለሽ ወይ አለት። አዎ ሞተች። ተቀበረች ወይ? አዎ ተቀበረች። የት? እንግሊዝ ሀገር። ግን በህይወት አለች። ውሸት! እንዴት የሞተ ሰው አለ ትላላችሁ? እኔ የሞተ ሰው ስም አንስቼ አላወራም ነው ያለችው። በምን ሁኔታ ከየት መታ? እንዴ ሙታለች እኮ ወንድሜ፣ ቅድስትን ሙታለች ተቀብራለች። እንማቸው አውጡ ብሎ ነው የነገረን ቤተሰቡ አለቀሰ። አልቅሶ ነው የተቀበረችው። አልቅሰ ነው የቀበርናት። አሁን ከየት መጣች ነው ያለችው። ያው ወንድሙ አይንገርሽ፣ አያሃት አዎ፣ ብዙ ጊዜ ካንቺ ገብታ ስትወጣ ይቻታለሁ። እንዴ አይኔ ነው ወይስ በውኔ ነው ወይስ ተኝቼ ነው አልኩኝ። ግን ብዙ ጊዜ ካንቺ ጋር ኪን ቤት ስትሄዱ ምን ስትሉ አይቼያታለሁ። ከዛ በኋላ ብዙ ጊዜ ተከታተልኳችሁ። በመጨረሻ እህቴ መሆኑ አለመሆኗ ፊት ለፊት ለማየት ስለፈለኩኝ እቤትሽ መጣኋለ። ብዙ ጊዜ ቤትሽ መጣ ነበር አለ። አንድ ቀን ከሰራተኛዋ ጋር ተመሳጥሬ ለሰራተኛዋ ብዙ ብር ሰጥቼያት ቤት ውስጥ ገብቼ ከመስኮትን በደንብ እህቴን አየኋት አለ። እህቴን አይቼያት እሷ መሆኗ አረጋገጥኩኝ። ከዛ ልክ ከግቢሽ ስወጣ ጊዜ ሁለት ትላልቅ ጋርዶች መጥተው ያዙ። ለምን መጣህ? እዚህ ቤት በየጊዜ ትመላለሳለ? እኛ ኳንተን የተከታተል ነው እኮ ነው፣ ለምን መጣህ? እሺ እሷ ምናለችው? የአቤል እናት እኔ ቤት እህትህን ካለች ለምን ኡኡ ብለህ ለህግ አላመለከትክም? ለምን ፖሊስ አላመጣህም? ሟች እህቴ እዚህ ቤት አለች። ሙታለች ብሎ አሰሙኝ፣ አምኜ አልቅሽ ቀበርኳት። ባልቀብራትም ቤተሰብ በሙሉ አልቅሶ እህታችን አልቅሶን የቀበራት ግን አሁን እዚህ ቤት አይቻታለሁ ብለህ ለምን ለህግ አሳልፈህ አልሰጠኸኝም? ለምን ፖሊስ ቤት ያላመጣህ ነው ያለችው። ቀጥታ ከአንቺ ቤት እንደወጣሁኝ ፖሊስ አብያ ሊሄድ ነው የወጣሁት የነበረው። ግን ከአንቺ ቤት ስወጣ እጅ ከፍንጅ ዘው ጨለማ ቤት አስገቡኝ። ጨለማ ቤት አስገብተውኝ ወይ ሞትህን ትመርጣለህ፣ ሁለት ምርጫ ተሰጠኝ። ወይ ሞርትህን ወይ እህትህን በህይወት እንደሌለች አምናህ መቀበል አለብህ። ቤተሰቦችህን ማሳመን አለብህ። አንተም ማመን አለብህ አሉኝ። እንዴት እህቴ ኳለች እህቴ ኳለች እህቴ ኮ የመኮንን ያህተዋ ቤት ነው ያለችው፣ እዛ ቤት ነው የትታማ የተቀመጠችው ስላቸው ጊዜ ማንም ሊያቀ አንፈልግም። ቤተሰቦችህን ማሳመን አለብህ። አንተም እሺ። አንቺ ቤት እንዴት መጣች ብሎ ጠየቃት። ልውልን እኔማ መኮንን ወንድሜ ነው፣ የቅድስት እህት ናት ቅድስት ስለሞተች የአይምሮ በሽታ ይዘዋታል። ስለዚህ እህት የባክሽ እናትም እህትም ሁሉ ነገር ሆነሽ አሳክሚያት፣ ብር የፈለግሹ ነገር እኔ እልክልሻለሁ። የተወሰነ ጊዜ አንቺ ጋ ተቀመጥ፣ ከወንድሞቿ ጋር መቀመጥ መስማማት አልቻለችም። አንቺ ጋ ተቀመጥና አንቺ አሳክሚያት፣ ብረ እልክልሻለሁ አለኝ። ወንድሜ ነው፣ ቤት ነው፣ ቤት ለዚህ ጋቢር ነው። እኔ እምቢ አላልኩም፣ እሽ ያልኩትና አሳከምኳት አለ አለች። ከዛ ጥፋት ምንድን ነው ከዛ በኋላ ወይ ከቅድስ ጋር ትመሳሰላላችሁ ከእህትሽ ጋር ትመሳሰላላችሁ። የሞተ ስም ወቃሽ ያድርገኝ እንጂ ከእህትሽ ጋር ትመሳሰላላችሁ። ስለዚህ አዎ መንቲያሞችን አላለቸኝ። ስለዚህ ራሷ ቅድስ ከሆነች እንዴት እኔን ቅድስት ነኝ ለምን አላለቸኝ? ለምን እሷስ ድራማ ሰራችብኝ ነው ያለችው። እኔ አቤል እናት በዚህ ልክን ወንጀል መሰራቷ በዚህ ልክ በሷ ላይ ድራማ መሰራቷም በጣም ነው ያሳዘነችኝ። በጣም እሺ። ሉኡል አሁን ደግሞ ጠየቃት። እሺ ቅድስት አንቺ ቤት አምጥተሽ ታሳክሚያት። አሁንም ለምን አልነገርሽው? አላት ለምን አልነገርሽው? እኔ ለመናገር አልፈለግኩም። ምን ነገር ልናገር አልፈለግኩም። ለመናገርም አልፈልግም። ለምን አቤል ምንም ነገር ስለ ወንድሜ ላነሳበት አይፈልግም ያለችው አስቡት። የአሁኑ ወንጀሉ ዞሮ ዞሮ ዞሮ እሷ ጋ መጣ። ጨርቋ ጥራን ይወጣችው። እሺ ከዛ ጨለማ ቤት ተወስጄ ምረጥ ተባልኩኝ ወይ ወይም እህትህን እንደሌለች ማመን አለብህ። አይ እህት እንደሌለች ማመን አለሁ ተባልኩኝ። ከዛ ከመኮንን ጋር በቪዲዮ አገናኙ፣ በቪዲዮ ኮል አገናኙ። አወራን። ቤተሰቦች የሆነ እንዳላ ያሳምናቸው እኔ ም እህት ያሳምኛት የእሷ እህትናት ያ ነው ብያት፣ ነው የምታሳክማት አሁንም አንተን ማመን መቀበል አለብህ እህትህን ሙታለች። አራት ሚሊዮን ብር አካውንትህ ላይ ያስገባለሁ። ሁሉን ሰው ማሳመን አለብህ። እንዳትናገር፣ ምንም ነገር እንዳትናገር። ከተናገርክ በእኔ ሰዎች ነው የምትገደለው፣ የእኔ ሰዎች ነው የሚያርድሁ ነው ብሎ የተናገረው እሺ ብዬ ተቀበልኩኝ። እሺ ብዬ ተቀበልኩኝ። አራት ሚሊዮን ብር አካውንቴ ላይ ይገባልኝ። ከዛ በኋላ እህቴም የትሆን ምን ትሆን አይቼ አላቅም። አንቺ ቤት እንዳለ የተደረግኩኝ ከየትክ በመጨረሻ በህይወት ፍረድ ነው የተባልኩኝ። ስለዚህ በህይወቴ ከመፈርድ እህቴም ባለችን በሰላም ይብዛ ብዬ ቁጭ አልኩኝ። እሺ በተሰጣ ለምን አላሳከምካትም? አላሳከምካትም ይሄ በሙሉ ውሸት ነው ያለችው። የሞተ ሰው እንዴት መነሳት ይችላል? ሙታለች ብለን እኮ ድማች ነው ብታነል ነው እኮ ያለችው። ወንድሜ ሙታለች ብሎ ነግሮኛል። ስለዚህ እናንተ ውሸታሞች ናችሁ። የልውል ከሆነ እናንተ ውሸታሞች ናችሁ። እንዲ በልድ በዚህ ልክ እንዴት ውሸት ታወራላችሁ? ስለዚህ ከአሁን በኋላ ምንም አይነት ነገር ወደ ልታወሩኝ አልፈልግም። እሷ ሙታለች ነው ያለችው። አያልሞተችን በህይወት አለች። እሺ። ከዛ በኋላ የት ሄደች ተብላ ስትጠየቅ ሁለት ወጣቶች መጥተው እሷን ይዞ ሂደዋል። የ ይውሰዷት፣ ም ምን ያርጓት፣ እኔ ምንም አቀው ነገር የለም ነው ያለችው። ብቻ ከቤቴ ይዘዋት ወጡ። ስለዚህ እሷ ቅድስ ናት ነው ያላት። ቀረጻው ይወጣችው። እንዴት የሞተ ሰው በህይወት እንደትላላችሁ? ወይስ እናንተ የሞተ ሰው ማስረሳት ጀመራችሁ? እኔ የአቤል ናትም፣ አሳዝናኛለች። በጣም ነው ያሳዘነችኝ። በዚህ ልክ፣ በዚህ እድሜዋ፣ ምንም ነገር በማታቀው ነገር ወንዱ ጠለፍ አርጎ አስገብቶ በዚህ ልክ ራሷን እንድጠላ፣ መኖሯ እንድጠላ ከልጅዋ ጋር እንድጣላ ከቤተሰቦቿ ጋር እንድጣላ ከልጆቿ ጋር በፍቅር እንዳትኖር የገዛ ወንድሟ በዚህ ልክ ተጫወተባት። የገዛ ወንድሟ ብር ወዳጅ ስለሆነ በብር ላይ እንደፈለገ ስለሚጨፍር ብር የሚያገኝበት ነገር ስለሆነ በህቷ ላይ ተጫወተ። ምን አይነት አረመኔ እንደሆነ ን ያላውቅም። ለመስማትም ለማመን የሚከብድ ነገር ነው ምንሰማው ሀገራችን ላይ ምን እንደሚፈጠር አልናቅም። የሰው ሀገር ቁጭ ብሎ ሀገራችን ላይ ሰው ከሰው አባልተው ሰው ከሰው ተስማምቶ እንዳይኖር ሰው ከሰው በፍቅር እንዳይኖር ከሃይማኖቱ ወጥቶ ሌላ ነገር እንዲሰራ ነው የሚያደርጉት። እኔ አላቅም። የአቤል እናት በጣም ነው ያሳዘነችኝ። ከሉኡል ጋ ግጭት ውስጥ ነው የገቡት። ድብደባ ነው የጀመረችው። የምሬ ነው ምላሽ ተነስታ እንደ ወጣቶች ነው የተደባደበችው። እንዴት እንዲ ነገር! ለምን አገሬ ላይ የማይፈግድኝ ነገር ሃይማኖት የማይፈግድኝ ነገር ደግሞ፣ በዚህ እድሜ እንደት እንደዚህ ውሸት ታስተምሩኛላችሁ? በምን ሁኔታ ከየት መቱ? በጣም ነው የሚገርመው በጣም ነው ያሳዘነችኝ። የአቤል አጎት ለእህቱም፣ ለሚስቱም ለዘመዱ ለማንም አይሆን ሰው፣ ለማንም አይሆን ሰው ነው። ለማንኛው ፈጣሪ የታችሁ። ሌላ የሚባለው ነገር የለም። እውነቱ ይውጣላችሁ።